በባለፉት የለውጥ ዓመታት የተጀመረው የአረንጓዴ ዐሻራ መርሃ ግብር ኢትዮጵያ የቡና መገኛ ሀገር መሆና ብቻውን ለውጥ እንደማያመጣ በመገንዘብ ሰፋፊ ስራ የተሰራበት ጊዜ ነው። የቡና ጥራትና ምርታማነትን ማሻሻል ከገበሬው ጀምሮ እስከ ውጭ ላኪው ያለውን ማህበረሰብ ተጠቃሚ አድርጓል። የአረንጓዴ ዐሻራና ሌማት ትሩፋት መርሃ ግብሮች ተጠናክረው ሲቀጥሉ የኢትዮጵያ የቡና ምርት ባለም ገበያ ላይ ያለውን ተወዳዳሪነት የበለጠ እንዲያሳድግ እና ለኢኮኖሚ እድገት መሰረታዊ ድጋፍ እያደረገ ቀጥሏል። የግሪን ሌጋሲ ኢኒሼቲቭ ሲጀመር አንዱ የትኩረት መስክ ቡና ነበር። ሌላው ሻይ ነው። ሌላው ሩዝ ነው። ሌላው ስንዴ ነው። የቡናን ብቻ ስንወስድ የዛሬ አምስት ዓመት ገደማ ኢትዮጵያ አምስት መቶ ሺህ ቶን አይሞላም የዛሬ አምስት ዓመት የምናመርተው ቡና ዛሬ ከግሪን ሌጋሲ እንቅስቃሴ በኋላ አንድ ሚሊየን ቶን ማድረስ ችላለች። በአሁኑ ወቅት የቡና ምርትን ውጤታማ ለማድረግ በአረንጓዴ ዐሻራ መርሃ ግብር ለአመራረቱ ሂደቱ በተሰጠው ትኩረት ለዘርፉ እድገት ትልቅ አስተዋጽኦ እያበረከተ ነው። ቡና አመቺ የሆኑ ቦታዎችን ለይቶ አዳዲስ ዝርያዎችን የማስፋትና የመትከል ሁለተኛ ነገር ደግሞ ያረጁ ቡናዎችን የመጎንደልና የመትከል ነቅሎ የመተካት ስራዎች እየተሰሩ ነው ያሉት ላለፉት ሶስትና አራት ዓመታት ከአራት መቶ ሺ እስከ 500 ሺ ቶን ሄክታር የሚሆን ቡና ተጎንድነዋል። ይሄ ወደ ምርት እየገባ ነው ያለው። ምርቱ ለምን ጨመረ የሚሆነው ወደዚህ እየገባ ነው ያለው። ሰፋፊ በጣም ሰፊ ሄክታር መሬቶች የመሬት ሽፋኑ በጣም እየሰፋ ነው ያለው። የመርሃ ግብሩ ዋና ዓላማ የተፈጥሮ ሀብትን መጠበቅና ማልማት ሲሆን በዚህም ለውጥ ተገኝቶበታል። በተለይ በቡና ዘርፍ በተግባር እየታየም ይገኛል። የአረንጓዴ አሻራ ኢኒሼቲቭ ያመጣው ለውጥ ቡና ላይ በጣም ከፍተኛ ለውጥ አምጥቷል ማለት ነው። ይሄ ብቻ አይደለም የኢትዮጵያ ቡና በዓለም ደረጃም ተፈላጊነቱ ጥራቱ እየተጠበቀ በሚሄድበት ጊዜ የገበያ ፍላጎት ይሞ ወደዚህ እየመጣ ነው ያለው። በ20 ዓመት ውስጥ 75000 ቶን ብቻ ነው ጨምር ነው። በ4 ዓመት ውስጥ ግን 154000 ቶን ቡና ጭማሪ ያለው። አሁንም አላበቃም ገና ሁለት ወር ይቀራል። በዚህ በሁለት ወር ደግሞ ኦልሞስት ከ9000 ቶን ተልከን ከ400000 ቶን በላይ ቶን ቡና ልክን ከ2.3 እስከ 2.5 ቢሊዮን ዶላር ገቢ እናገኛለን ቡናን በኩታ ገጠም የማምረት ሂደት በመጀመሩና እየተከናወነ ባለው የአረንጓዴ አሻራ መርሃ ግብር ምርትና ምርታማነት እየጨመረ መጥቷል ከፍተኛ ገቢ ለማግኘት በተሰሩ ስራዎች በኢትዮጵያ ታሪክ ከፍተኛው ገቢ ማግኘት ተችሏል ኦልሞስት ቡናን የያዘው የመሬት ሽፋን እስከ 2 ቢሊዮን ሄክታር አካባቢ እየደረሰ ነው ያለው። እስካሁን ድረስ በዚህ ደረጃ ታይቶም ተሰምቶም የማይታወቅ ዕድገት፣ ታይቶም ተሰምቶም የማይታወቅ ተጠቃሚነት ነው እየተገኘ ያለው። ጀምሮ የአረንጓዴ ዐሻራ መርሃ ግብር የቡና ምርትን በማሳደግ ረገድ የኢኮኖሚ ዋልታነቱን እያረጋገጠ እንዲቀጥል እያደረገ ይገኛል። በእርግጠኝነት በሚቀጥሉት ሁለት ሶስት ዓመታት አነጠብ አምስት ሚሊዮን ቶን እንገባለን። ምክንያቱም የተከል ናቸው ፍሬ የምናይበት የምናጭድበት ወራት ከፊታችን ስለሚመጡ ማለት ነው። እያንዳንዱ አርሶ አደር፣ እያንዳንዱ ቡና ላኪ የግብርና ሚኒስቴር ሙያተኞች ማየት ያለባቸው መትከል መቀጠል አለበት። ከፍተኛ ዶላር ማምጣት መቻል አለብን። በዓለም ላይም የኮፊ አረቢካ መገኛ ብቻ ሳይሆን ትልቁ አምራች የሚባል ስም መያዝ አለብን። ያኔ የኢኮኖሚ ዋልታ ዘፈን ሳይሆን ተግባር ይሆናል።